በኦርቶዶክስ ቤተክርስቲያን ያሉ ህገወጥ ካህናቶች ህገወጥ ዳቆላት ህገወጥ የቤተክርስቲያን አለቆች ህገወጥ ሰባከያ ህገወጥ የሆኑ ሁሉ ሊፈሩት ሊጠሩት ይችላል። እንዲሁምባ የሚታመሰው በምንድን ነው? አሁን በስትራቴጂ ነባሩ ሰበካ ጉባኤ ማህበሩ አባላ ያልሆነ አውጥተው አውጥተው አውጥተው የማህበሩ አባላ አድርገው ራብሻ እንዳለ ራብሻ በመፍጠር በአውደ ምህረት በመፍጠር። እንዴ እኛ እኮ እ ታጥረን ነው ያለን ነገር ግን ህዝቡ ግን እየነቃ ነው። እስከሚነቃ ድረስ ምንም አይደለም። የተወሰኑ ሰዎች እስከምንንገላታ እንግዳል። ሌላ ብፁዕ ቅዱስ አባታችን ህዝቡ ቆጠራ ቀነሰ ተብሏል። ቀነሰ ለምንድነው የቀነሰ ብለው ቅዱስ አባታችን ሲናገሩ ደርሰውበታል። ከሀያ ዓመት አመት በፊት ህዝብ ቀነሰ እንዴ ማህበሩ የተቋቋመ ሀያ አመት ነው እንዴ ህዝቡ እስኪ እውነተኞች ሰባኪያን ከሆኑ እነሱ ከተቋቋሙ በኋላ ህዝብ ለምን ቀነሰ? የት ሄዶ ነው? የት ሄዶ ነው? ውጤታቸው ምንድን ነው? ለቤተ ክርስቲያን ገንዘብ ነው ያወጡት ወይስ ደግሞ ህዝብ ቆጠራ እኛ አርባ ፐርሰንት ያደረሰን ማህበሩ በመቋቋመን ጠቀመን፣ ጎዳን? አባቶቻችን ማህበረ ቅዱሳን አሁን የተሳሳቱን መሰላችሁ? አሁን ጳውሎስ ሙተዋል። በአሁኑ ሰዓት እኛ ነን። ፓትርያርኩም ፓትሪያርኩም ያው የዋህ ናቸው። ችግር የለም። ህግን አውጣ ጸሐፊው አለቃውን

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከጫፍ እስከ ጫፍ በምስራቅ በምዕራብ ቅዱስ ይወደቡ ሁሉን ህዝበክርስቲያን ክርስቲያን በማነቃቃት ስለ ትምህርት ቤትን በማቋቋም ስብከተ ወንጌል በማስፋፋት ኦርቶዶክስ ተጽዕኖ ሲፈጠርባት ያንን ተጽዕኖ በመጋፈጥ ቅድሚያ ኦርቶዶክስን ወክሎ የሚጋፈጥ ይህ ማህበር ነው እና እናንተማ አባቶች በሙስና ተጠፋችሁ፣ ወደቃችሁ በሹመት ወደቃችሁ። በምድራዊ ፍላጎት ወደቃችሁ። ለቤተክርስቲያን ይቅርና ለሚሞቱት ለምሳሌ ልጆቻችሁ፣ ለአባቶቻችሁ መጮህ አቃታችሁ። ስለዚህ ምዕመናን እየተገደሉ ዝም የምትሉ እናንተ ናችሁ። ቤተክርስቲያን እየተቃጠለች ዝም የምትል እናንተ ናችሁ። ቤተክርስቲያን ብዙ አይነት መከራና ግፍ እየደረሰባት ዝም የምትሉ እናንተ ናችሁ። ይህ ማይበረትል ዝም ብሎ አያውቅም እየተናገረ ስለ ቤተ ክርስቲያን ጠበቃ የሆነ ነው። ስለዚህ እንደ መናፍቃን እንደ ሌላ ቤተ እምነት ማሕበረ ቅዱሳን ነቃው ማለት እኮ ቤተ ክርስቲያን ተፋቦ እንደምናገር ያለ ነው። ስለዚህ ስትዘርፍ አላዘርፍህ ካለ ህገ ስርዓ፣ ህገ ቤተ ክርስቲያን ስትጥስ አላስጥስህ ካለ በቤተ ክርስቲያን እንደ አባትነት ማዕረግ አልከበርም ካልክ ይሄ ማህበረ ቅዱሳን ስለሚያጋለጥ እና ማህበረ ቅዱሳን ተው ከዚህ መስመር አትለፍ ስለሚል፣ ማህበረ ቅዱሳን መቃወም ማለት ይሄ ራሱ ምን ጥቅም አለው ይመስል ማህበረ ቅዱሳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቃሚ፣ አንዳንድ እንደ ግለሰቦች ማጥፊ ቢኖሩም ነቅሶ እነዛን አወጥቶ ማህበሩ እንዲቀጥም ማለት ነው እንጂ ማህበሩ እንዲጠፋ በማህበሩ ላይ ማሳደምና በማህበሩ ላይ እንደዚህ ጣትን መቀሰር ያለ ያላግባብ ነው። ስለዚህ ስለዚ ማህበረ ቅዱሳን ዘላለም የሚኖር ማህበረ ቅዱሳን አስፈላጊ ለኢትዮጵያ ማህበረ ቅዱሳን አስፈላጊ ነው። ማህበረ ቅዱሳን በኦርቶዶክስ ቤተክርስቲያን ያሉ ህገወጥ ካህናቶች፣ ህገወጥ ዳቆላት፣ ህገወጥ የቤተክርስቲያን አለቆች፣ ህገወጥ ሰባክያን፣ ህገወጥ የሆኑ ሁሉ ሊፈሩት ሊጠሩት ይችላል። እንዲሁም ደግሞ መናፈቃኖች ሊጠሩት ይችላል። ከኦርቶዶክስ እምነት ውጭ የሆኑ ሁሉ ሊፈሩ ይችላሉ። ምክንያቱም ወደፊት ቤተክርስቲያንን እንድትከበር ቤተክርስቲያን እንዳትደፈር ቤተክርስቲያን በማንም ሀጫ ጥቃት እንዳይደርስባት ጠበቃና ከለላ ሆኖ ሊያድናት ሊታገልላት ሊሞትላት ከፊት ቀድሞ ማህበረሰቡን ሊያነቃጣላት የሚችል ማህበረ ቅዱሳን ብቻ ነው። ስለዚህ ማህበረ ቅዱሳን ለዘላለም ነው።